ሰላም እንዴት ናችሁ? የነዊሆም ቲንግ ቤተሰቦች ሰራተኛዋ አደይ ተከታታይ ድራማ 142 ኒቪላችሁ መጥቻለሁ። ላይክ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ቆዩ። አዴይ እና ለምለም ቁጭ ብለው ስለ ስራ ያወራሉ። ከዚህ በኋላ መቀመጥ የለብንም መስራት አለብን ትላለች ለምለም እኔ ያለኝን ጉዳይ ከአክስቴ ጋር መጨረስ አለብኝ እያለች ታወራታለች አደይም እኔ እኮ አንቺን ነው የምጠብቀው እሺ እንሰራለን ትላለች በዚህን ጊዜ ነበር ድንገት ሊዲያ ሰተት ብላ ወደ ቤታቸው የመጣችው እንዴ በሰላም ነው እንዴት መጣሽ ትላታለች ሌሊ የሊዲያን በጥባጭነት ስለምታውቅ ሊዲያ በሁሉም ቦታ መግባት ስለምትወድ እና ደግሞ ከሌሊ ጋ ስለማይስማሙ ሁሌም የምታደርገው ሊዲያ ለምለምን ለማናደድ ነው። ዛሬ ለሊ ካንቺ ጋ ላወራ አልመጣሁም ከአደይ ጋ ነው ትላታለች። ይሄው ወንድሜ እየተንከራተተ ነው፣ ፍቅር ከቤት ከወጣች ቆየች። እሷን ፍለጋ ወጥቶ ደግሞ እስካሁን አልተመለሰም ትላታለች። ማለት ፍቅር የት ሄደች? ትላለች። ለሊም በመገረም አንቺን ያወራሽ የለም አደይን ነው። እኔ ምልሽ በእኔና በዴቭ ደስተኛ ስላልሆኖች ይሆናላ። ትላለች። አደይ አይ እንደሱ እንኳን አይመስለኝም። አሁን ፍቅር ብቻ ሳትሆን ዴቭም ለእሷ ፍላጎት አለው እያለች አደይ እንድትናደድ ታደርጋታለች። ለሊም በቃ ዝም ብለሽ የመጣልሽን አታውሪ፣ ፍቅር እኮ ህፃን ልጅ አይደለችም ትላታለች። በቃ ለሄድ ነው በማለትም ሊዲያ ይህን ካወራች በኋላ ትነሳለች። ምነው ወደት ወዴት ነው የምትሄጂው? አሁን አይደል እንዴ የመጣሽው ትላታለች ለሊም። ቤዛም ወደነ ፍቅር ቤት እየተጣደፈች ትሄዳለች። አሹም ፍቅርን ፍለጋ መንገድ ለመንገድ ይዞራል። ድንገት ይገናኛሉ። ወዴት ነው የምትደናበሪው? በማለትም ይይዛትና ያስፈራራታል። እሷም አሹን በጣም ስለምትንቀው ባክዞርበል ምን አገባህ? እኔ እማየጋ ሊሄድ ነው ትለዋለች። እንዴ ያን ሁሉ በደል ያን ሁሉ መከራ አድርሰሽ እንዴት ነው የምትሄጂው ዓይንሽም በጨው አጥበሽ አንቺ ደፋር እያለ አንቆ ያስፈራራታል። በዚህን ጊዜ ድንገት የበረከት እናት መንገድ ላይ ያያቸዋል። ተናንቀው ሲጨጋጨቁ እንዴ ምን እያደረካት ነው? እሷ እኮ ሴት ልጅ ናት በማለትም አሹ ላይ ይጮሁበታል። አሹም ኧረ እርስዎ እኮ ስላላወቁ ነው የእሷን ክፋት እኔ ምንም እያደረኳት አይደል እያለ ይርበተበታል። አሹ ትልቅ ሰዎችን ስለሚያከብር አሁን ልቀቃትም ብላ ታስፈራረዋለች። ግን ምንድን ነው ችግራችሁም በማለት ይጠይቃሉ። ምን አገባሽ? አንቺ እኮ እብድ ነሽ ትላታለች። የዚህን ጊዜ የበረከት እናት በጣም ትናደዳለች። አንቺ ባለጌ ነገሩ አሳዳጊ ነው የበደለች! አሁን ምን ማድረግ ይቻላል በማለት በጥፊ ትመታታለች። ቤዛም ትደነግጣለች። አሹም እረማዬ ይቅርበሉን እናንተ ፊት መጨቃጨቅ አልነበረብንም። ግን ልጅቷ እኮ ባለጌ ናት ለምን ግብት ብለው ቁንጥጥ ያደርጓትም ይላል። አይ እቺ ከመጀመሪያው ያልታረመችውን እንዴት ብዬ ነው? አንተ ግን ሰው አክባሪ ነህ በረካሁን በማለትም ይሄዳሉ። አሹም ቤዛን በከዚህ ሰፈር ጥፊ በማለት አሰናብቷታል። ወደ ቤት አሁንም ስትሄድ ዳይመንድ ያገኛታል። እንዴ ነይ ነይ ነይ አንቺ የመንገድ ላይ ወፍ ወዴት ነው የምትሄጁ? በማለት ዳይመንድ አሁንም ያንጠላጥላታል። እኔ ሊሂድበት የምሄደው ወደማዬ ነው እያለች እፍጨረጨራለች። እሱም ምን ፈለግሽ ደግሞ ይላታል። እንደ ፍቅር ከጠፋች በኋላ እማዬ ብቻዋን ናት እና ደግሞ እኔ ብቻዋን እንድትሆን አልፈልግም ትላለች። ያው እንዳዘነ ሰው እያደረጋት ነው። ፍቅርን ቤት ካስቀመጠች በኋላ ብር ላኪ፣ አስልኪ ይሄ ነው እንደያለሽ እድሉን መጠቀም አለብኝ እያለች ቤዛ ብቻዋን ታወራለች ከጀርባ ደግሞ ወደ እናቷ ቤት ልሂድና እውነቱን ልናገር ይህን አጋጣሚ ተጠቅሚ ከዛ ቤት የተባረርኩበትን መንገድ ማስተካከል አለብኝ ይሄ ነው የፍቅርናት ደካማ ጎን እያለች ያሰበች ትመስላለች ቤዛ የፍቅርናትም እማዬ ፍቅር እኮ እኔ በምትላቸው ሰዓት በጣም ደስ ነበር ያላቸው። ከመጀመሪያው ለምን መጣሽ እንዲህ ምን ታደርጊያለሽ እዚህ ነበር ያሏት። አሹም በር ላይ አላስገባም ብሎ ይዟት ነበረ። ስለ ፍቅር ሲሆንባቸው ግን እንዲህ ልጅ የምን ሆነች በማለት ቤዛን አስገብተዋታል። ቤዛም ይህን ነበር የምፈልገው፣ አዎ ትላለች። በረከትና ዴቭም መንገድ ላይ ቁመው ያወራሉ ድንገት፣ ሊዱ ትመጣለች። ወዴት ነሽ? የት ሂደሽ ነው እያለም ይጠይቃታል ወንድሟ። አይ እዚሁ ነኝ በዱቻው በማለት ስትሄድ የበረከት እናት ይመጣሉ። ምን አዲስ አለ? ስለ ፍቅርም እያሉ እያወሩ ነበረ። እማዬ ወዴት ይሄድሽ ነው? ሊሸኝሽ እንዴ? ይላል በረከት። አይ እዚሁ ነኝ ትላለች። በረከትም ዴቭን ይለዋል። ለመሆኑ ስለ ፍቅር የዚህን ያክል እየተጨነከው ለምንድን ነው? በማለት ይጠይቃል። አይ ፍቅር ማለት አብሮ አደጌ ናት። እናቷና እናቴ ደግሞ በጣም የሚዋደዱ ጓደኛሞች ናቸው። እና አሁን ያለችበት ስሜት ጥሩ አይደለም። የተናደደ ሰው ደግሞ ብዙ ያደርጋል። ምናልባት ራሷን እንድትጎዳ ስለማልፈልግ ነው። ለዛ ነው ይለዋል። አይ ዝም ብለህ አትጨነቅላትም ይለዋል በረከት። ግን ፍቅር ለምንድን ነው ክፉ የሆነችው እያለም ይጠይቀዋል። አላውቅም፣ ፍቅር ከመሬት ተነስታ ክፉ ትሆናለች እያለ ሪቭም ይመልሳል። እሺ ለማንኛውም ና፣ የሆነ ቦታ ቁጭ ብለን እናውራ በማለት አብረው ሄደዋል። ሮሚም አሹ የፍቅር እናት አሉ? በማለትም ተጠይቀዋለች። አሁንማ የሉም፣ የፍቅር እናት ልጃቸውን ሊፈልጉ ወጥተዋል ይላታል። እኔም ብለው ግን ምን ሆና ነው እቺ ልጅ እናቷ ቤት እየኖረች ከመሬት ተነስታ እንደ ሕፃን ልጅ የሚያደርጋት እያለ አሹ ይበሳጫል። ሮሚም አይ ፍቅር ብዙ ችግር አለባት፣ ብዙ ጉድለት አለ እያለች ታስረዳዋለች። የዛሬው ክፍል ይህን ይመስል ነበር። ነጅ ሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ የነጅ ሆም ኩኪንግ ቤተሰብ የሆኑ መልካም ቀን ባይ።